የኢትዮጵያን ስም በዓለም መድረክ ከሚያስተዋውቁ ምርቶች መካከል ቆዳ አንደኛው ነው። በዘርፉ የተሰማሩ ኩባንያዎችም ጥራቱን የጠበቀ ምርትን ለዓለም ገበያ በማቅረብ የሀገርን ስም ከፍ ማድረግ እንዲሁም የውጭ ምንዛሬን ማስገባት የሚሉ ታላላቅ ዓላማዎችን አንግበው ሲሰሩ ቆይተዋል። ይህን ተከትሎም ጥራቱን የጠበቀ የቆዳ ምርት ለዓለም ገበያ ሲያቀርቡ ለነበሩ ሶስት የሀገር ውስጥ ቆዳ አምራች ፋብሪካዎች እውቅና ተሰጥቷል። እውቅናው በዘርፉ ለተሰማሩ አምራቾች በዓለም ገበያ የፉክክር ሜዳን እንዲቀላቀሉና ውጤታማ እንዲሆኑ ከማስቻል ረገድ አስተዋጽኦ ከፍ ያለ መሆኑም ተነስቷል። ከአፍሪካ ውስጥ ካሉ ቆዳ ፋብሪካዎች ስምንት ብቻ ናቸው ኤልልጂ ሰርቲፊኬት ያላቸው። ይሄ ማለት ደግሞ ለእኛ ለድርጅታችን ከፍተኛ የገበያ እናገኛለን ካስተመሮቻችንም በድርጅታችን ኮንፊደንሳቸው ይጨምራል። ስለዚህ ለድርጅቱ ከፍተኛ የገበያ ማምጣትና ለድርጅቱ ደግሞ ትልቅ መነቃቃት ይሰጣል። ነገራችን ከአሁን በፊት የነበረው እነዚህ ሪስትሪክሽንስ ሳይኖሩ እንደ ቡና ቆዳ የነበረም የሆነው አሁን እሱ ሪሶርስ መኖሩ አንድ ነገር ሆኖ ሲስተም ውስጥ መግባቱና ከአካባቢ ጋር የተስማማ የውጭ ገበያ መፍጠር፣ ፕሮዳክሽን ማምረት አንድ ትልቁ ነገር ስለሆነ ይሄ ለቀጣይንትናችን ጥሩ ደረጃ እንደርሳለን ብለን እንጠብቃለን። አጠቃላይ ኢንዱስትሪዎቻችን በቀጣይነት ሊኖራቸው የሚችለው በማህበረሰቡ ላይም ኢምፓክት ሳያመጡ ተወዳዳሪነታቸውም ቀጣይነት ሊኖረው የሚችለው በዓለም ደረጃ የተቀመጠውን ክራይቴሪያ መስፈርት በማሟላት በዓለም ገበያ ፕሮዳክቶቻቸውን ምርታቸውን ሲያቀርቡ ተወዳዳሪ እንዲሆኑ የምርታቸው ተጠቃሚ የሆኑ አገራትም በዚህ በኤል ደብሊው ጂ በሚባሉ ሰርቲፊኬት ደረጃቸውን እየመዘኑ ስለሆነ የሚሰሩት ገቢያ እንዲያገኙ አጠቃላይ የሰራተኛውንም ሶሻል የሰራተኛውንም ሁኔታ የሊኪድ የደረቅ ቆሻሻ የፍሳሽ ቆሻሻ አወጋገዱ አጠቃላይ ፋብሪካዎቹ ተወዳዳሪ እንዲሆኑ ሌሎች ሀገሮች የሚሰሩበትን አግባብ ይዞ እንዲሄዱ ለማድረግ አሰራር የሚዘረጋበት ሁኔታ ነው ማለት ነው። በቡና ምርት ዝና የናኘው ኢትዮጵያ በቆዳ ምርትም በዓለም ገበያ ተወዳዳሪ የሚሆኑ የጥራትና ምዘና ጥያቄ የማይነሳባቸው ተወዳዳሪ ምርቶችን የሚያቀርቡ አምራቾችን ከመፍጠር ረገድ በርካታ ስራዎች እየተሰሩ መሆናቸውን የተገለጸው በኳሊቲ እንዲያመርቱ በማድረግ በተማሪዎች ላይ በጸጥታ አካላት ላይ እየሰራን የመጣንበት ሁኔታ አለ። ከዛ ውጭ ደግሞ በውጭ ገበያ ላይ ፔኔትሬት ለማድረግ ኤግዚቢሽን በማቅረብ ምርታቸውን በማሳየት ከዲስፓች ከሚያደርጉ የገበያ ዲስትሪቡተሮች ጋር ኔትወርክ በመፍጠር የጀመሩበት ሁኔታ አለ። ይህንን እንግዲህ ጀምረናል ማለት ነው። በአውሮፓ ሀገራት እና በሌሎች ሩቅ ምስራቅ ሀገራትም ኔትወርክ በኤምባሲዎቻችን በኩል ስራዎች የተጀመረበትና ትንሽ መነቃቀት የተፈጠረበት ሁኔታ ማየት ይቻላል ማለት ነው። የቆዳ ኢንዱስትሪ ዘርፍ መነሻ ከእያንዳንዱ ኢትዮጵያዊ ጓዳ እንደመሆኑም ጥራትን መሰረት ያደረጉ ግንዛቤዎችን ለማህበረሰቡ ማስረጽ ይገባል የተባለው ይህ ሲሆንም፣ አምራቹ ጥራትን መሰረት ያደረገው የዓለም አቀፍ ገበያ መመዘኛን መሻገርና ተወዳዳሪ መሆን ያስችለዋል ተብሏል። በዘርፉ ለተሰማሩ ኩባንያዎች ትልቁ ቻለንጅ አሁን የሆነው ማነቆ እየሆነ ያለው የቆዳ አቅርቦት ነው። የቆዳ አቅርቦት የገበያ ስርዓቱ በተደላደለ መልኩ እንዲሆን ሁሉም ባለድርሻ አካላት መንግስትም፣ አቅራቢዎችም፣ ህብረተሰቡም ለቆዳ ትልቅ ትኩረት ሰጥቶ ዋጋ ያለው እንደመሆኑ መጠን ካያያዝ፣ ካጠቃቀም ጀምሮ ሁሉንም ነገር ከሰራ ሴክተሩ ጥሩ ይሆናል። በአሁኑ ሰዓት ባለበት ግን ቻለንጅ ውስጥ ያለ ሴክተር ስለሆነ ይህንን ነገር ወደ ደህና ነገር ለማምጣት የሁሉም ስቴክ ሆልደሮች ስንትን ከጊዜ ወደ ጊዜ እያደገ የመጣው የኢትዮጵያ የቆዳ ኢንዱስትሪ በዓለም ገበያ ተወዳዳሪና ተፈላጊ የሆኑ ምርቶችን የማቅረብ የቤት ስራን ለአምራቹ ዘርፍ ይሰጣል። ለዚህም አምራች ኢንዱስትሪው ጥራትን መርህ በማድረግ ከዓለም አቀፍ ኩባንያዎች ጋር በትብብር መስራት ይገባዋል የተባለው ውድድር የሚለውን ሀሳብ ካነሳ ከኢትዮጵያ የተሻገረ አስተሳሰብና ምልከታ ልንይዝ ይገባል። ምክንያቱም የገበያ ውድድሩ ያለው ከሀገር ውጭ ከዓለም አቀፍ ኩባንያዎች ጋር ነውና ለዚህም አምራቹ ኢንዱስትሪው ጥራትን መሰረት ያደረጉ ምርቶችን ሊያመርት ይገባል። ምክንያቱም ጥራት የአለም ገበያ የሚያቀርብልን አንዱ የውድድር መስፈርት ነውና ከዚህ ባለፈ በዘርፉ የተሰማሩ ኩባንያዎች የከባቢ አየር መጠበቅና ተረፈ ምርቶችን አካባቢን እንዳይበክሉ የጥንቃቄ ስራዎችን ሊሰሩ ይገባል። እነዚህ ጥቂት መወዳደሪያዎች ናቸው። ይህ ሲሆን በዘርፉ ተወዳዳሪ መሆን የማይቻልበት ምንም ምክንያት አይኖርም።